ሜዲካል ምርመራ ቢኖር እኮ ፖሊስ መሆን አልችልም። ምን አይነ ስውር ነኝ። ፓይለት መሆን አልችልም። ሹፌር መሆን አልችልም። ብዙ እዚህ ውስጥ ያሉ አገልጋዮች መልካቸው አይን ላይሞላ ይችላል። አሰራር የሚለየው በእድሜ፣ በፆታ፣ በጤንነት አምን እግዚአብሔር እግዚአብሔር ከመልክ ከስልጣን ከጉልበት ጋር ግንኙነት የለውም። እይፈቅድ ኃይለ ፈረስ ወይሰምር ባቋ ያጸብሲ እግዚአብሔር ለመዋጋት ሲፈልግ የተቀለበ ፈረስ ወታደር ያስፈልገውም ሚሳኤል ያነጣጥርም እግዚአብሔር፣ ቦምባ ያፈነዳም እግዚአብሔር። መቅጣት ከፈለገ የምትጠጣ ውሃ ቦምብ ሆኖ ይፈነዳል። የምትሞቀው እሳት ቦምብ ሆኖ ይፈነዳል። እግዚአብሔር በሮ ጊዜ የነበሩት ሰዎች ለመቀቀል ለመቅጣት እኮ ፈንጂ ፈነዳ አልተባለም። ሚሳኤል ተኮስ አልተባለም። የሚጠጡትን ውሃ አፍልቷ መጣው እግዚአብሔር። በሰዶም በገሞራ ለመቅጣት ዳቦ በትን ሲበርዳቸው የሚሞቃቸውን እሳት በርከት አርጎ ለቀቀው። እግዚአብሔር የፈርዖን ቤተ መንግስት የገለበጠው እግዚአብሔር፣ በውሻ ዝንብ ነው፣ በሙሴ ዱላ ነው የገለበጠው እግዚአብሔር። እግዚአብሔር የሀይል አምላክ በደካሞች መስራት የሚችል ነው። እንደውም እኮ ከእግዚአብሔር ቅጽሎች አንዱ እኮ አምላከ ነዳያን ነው። በሉት እስኪ፣ የማን አምላክ? የድሆች አምላክ የጎስቋሎች አምላክ። ሐዋርያትን ሲመርጥ እኮ የመረጣቸው አሳ ማጆችን ማህበረሰቡ የረሳቸው የዘነጋቸው ጉዳይ ፈጽሙ ያላቸውን ሰዎች ነው። ዛሬ ቡትቶ ለብሳችሁ ትልቁትን ብትሄዱ አያስተናግዷችሁም። መልክ የሌለው ሰው ድሮ ኮስተ ሳይሆን የሚባል ነበር፣ ያሁኑትን አላውቅም። ዘማሪ ለመሆን ግን መልክ ይጠይቃል አይጠይቅም? እግዚአብሔር አምላክ የደካሞች አምላክ ነው። የህፃናት አምላክ ነው። የጎልማሶች አምላክ ነው። የአሮጊቶች አምላክ ነው። የሽማግሎች አምላክ ነው። የሁሉ አምላክ ነው እግዚአብሔር እና የሩጣና ቂርቆስ የነበሩበት ዘመን ይሄ ሶስተኛው፣ አራተኛው መቶ ክፍለ ዘመን የሚባለው የዛሬ 1600 ዓመት ገደማ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ትልቅ ፈተና ላይ የወደቀችበት ነገስታቱ ዓላማቸውን የዘነጉበት፣ አስተዳደር መሪነታቸውን ትተው አምላክ አድርጉን ያሉበት፣ ለጣዖት ስገዱ ገዱ ፈጣሪያችሁን ካዱ አልፈው ተርፈው እኛን አምልኩን ብለው ጣዖት በሐውልት መልክ መልካቸውን አስቀርጸው አምልኩን የሚልበት ወቅት ነበረ። ያ የፈተና ወቅት ነበረ። ሰማዕታት የታረዱበት፣ የነደዱበት፣ የተገፈፉበት፣ የተገረፉበት፣ የተራቡበት፣ የተጠሙበት ዘመን ነበረ። ዛሬ ክርስትና ቀላል ነው። መመና ነጠላ ለብሶ መምጣት ነው። ጋቢ ለብሶ መምጣት ነው። መድረክ ላይ ያለነው ታዩናላችሁ። ከብፁዕ አባታችን ጀምረን አሳምረን ለብሰን ነው የመጣነው። በዘመነ ሰማዕታት ግን ቆዳ ይገፈፍ ነበር። ባል ሚስቱ አይኑ እያየ ሚስቱ ጡቷ የተሰነጠቀ እዛፍ ላይ ትንጠለጠል ነበር። የመከራ ወቅት ነው። ምናልባት ሊቃውንት እንደሚሉት ቤተ ክርስቲያን የተወለደችበት በበረት ነው የተወለደው። ቤተመንግሥት ተወልዶ ቢሆን ፈራጅ እንጂ አዳኝ መሆን አይችልም ነበር። በበረት ተወልዶ በጨብ ተጥሮ ተርቦ ተጠምጦ እንዘ ባዕል ውእቱ አንዴ ርሶ ከመ ትብሉ አንትሙ በንደተ ዝያሁ እናንተ በእሱ ድህነት ሀብት ሰሞች ትሆኑ ዘንድ ራሱን ምን አደረገ? ድኻ አደረገ። ቡትቶ ለበሰ፣ ብርሃንን ለብስ ዘንድ በበረት ተጣለ፣ ገነትን ገባ ዘንድ እሱ ተራበ፣ እኛ ጠገብ፣ እሱ ተጠማ፣ እኛ ረካን፣ እሱ ተራቆተ፣ እኛ ለበስ፣ እሱ ተቸነከረ፣ እኛ ከሀጢያችን ጋር ተገላገል እሱ ቁልቁል ወረደ፣ እኛ ሽቅወጣል። ወረደ ሀቤኪ ከመያይ ርግ የሀብ አረጋዊ መንፈሳዊ የተባለው ሊቅ ስለ ግብፅ ሲናገር ክርስቶስ ወደ ግብፅ ተሰደደ። ግብፅ ሆይ ወደ አንቺ የወረደው አንቺ ጋ ወርዶ ሊቀር አይደለም፣ የወረድሽውን አንቺን ከፍ ሊያደርግ ነው የመጣው። ስለዚህ ኢየሱስ ክርስቶስ ቅድም እንዳልኩት በዘመነ ሰማዕታት እነ ቅዱስ ደህና ደራችሁ። በዘመነ ሰማዕታት እነ ቅዱስ ጊዮርጊስ እነ መርቆሬዎስ የነበሩበት ምናልባት ዛሬ የታነጸ ቤተክርስቲያን የተቀረጸ ጽላት፣ የተፃፈ ገድልና ድርሳን ካያችሁ ከሰማችሁ በዛን ዘመን የተወለዱ ናቸው። በመከራው ዘመን ማለት ነው። ስለዚህ የሉጣ ተሰደደች ሀገር ጥላ የመከራ ዘመን ስለነበረ ከሃዲ መሪ፣ ጨቃኝ መሪ ተነስቶ

ይሄ ክርስቲያን የሚባለው ሰው ምእመናን፣ ከወርቃማው ከክርስቶስ የተፈለቀቀ የወርቅ ፍልቃቂ ስም ነው። ምእመናን ክርስቶስ ስጋውን ደሙን አበላን አጠጣን፣ ስሙንም ቆርሶ ሰጠ። ከክርስቶስ ማንም በዓለም ላይ ያሉ ሃይማኖት መስራቾች ስማቸው የእምነቱ መጠሪያ የሆነላቸው ክርስት በሐዋርያት ስራ ምራፍ 11 ቁጥር 27 ላይ ወበቀዳሚ ተሰምዩ አርዲት ክርስቲያን በአንጾኪያ፣ አንጾኪያ በሚባለው ሀገር ለመጀመሪያ ጊዜ አርዲት ነበር የሚባሉት ክርስቲያን ተብለው ተጠሩ። ይሄ ክርስቲያን ያልኳችሁ እሱን ቅድም እንዳልኳችሁ ገናና ስም ነው። ወርቃማ ስም ነው። በደም በቁስል በችንካር በመስቀል በትንሣኤ በመቃብር በእርገት የተገኘ ዋጋ የተከፈለበት ስም ነው እና ኢየሉጣ ስምሽ ማን ነው ሲላት እኔ ክርስቲያን ነኝ አለችው። አራት ቀን ልጅ ስምሽ ንገሪኝ አላት አይ ሟቹን የማይረባውን እስከ አርባ ድረስ ምግር ላይ የማይቀጥለውን ይሄኛውን ስም ከፈለከው እየሩ ጣባላለሁ አለችው። በኋላ ፈጣሪሽን ካጅ ለጣወስ ገጃ አላደርገውም። አንተ የጠረብከውን ድንጋይ የጠረብከውን እንጨት አላመልክም። እስኪ የሶስት ዓመት ሕፃን አፍ ያልፈታ ነፍስ ያላወቀ ሕፃን ይምጣና በእኔና በአንተ መካከል ምስ ሲፈለግ እየሩጣ ተገኘ። ማን ነው? ቂርቆስ ተገኘ። የሚገርማችሁ እንዲህ ዓይነት ታሪክ በብሉይ ኪዳንም አለ። ሙሴ በወንዝ ዳር ተጥሎ ሳለ የንጉሱ ልጅ ስታገኘው የሙሴ እህት ምን አለች? አረዳው። ሰሞኑን ልጅ ሞተባት ጡቷ ወተት እያፈሰሰ ያስቸገረ አንድ እናት አለች፣ እሷን ላምጣልሽና ታሳድግልሽ አለቻት። በተዘዋሪያች ሴትዮማ እናት ዮካብድ የሙሴ እናት ናት። አሁንም እየሩጣ ህፃን ይምጣት ተባለ። ተፈልጎ ተገኘና፣ የህፃን መጣ ሲያየው ድንጉሽ አለ። ሲያዩት የሚያሳሳ ህፃን ነው። ንጉሱ ህፃን ደስ ትላለህ፣ ደስ ትላለህ፣ መልክ ያምራል፣ ደስ ትላለህ አለ። እውነትህን ነው፣ እኔ ደስተኛ ነኝ። ወለከሰ አልበከፍስሀ፣ አንተ ግን ደስታ የለህም አሉ። ልብ አድርጉ። ማን ነው እንደ ያለው ንጉሱን ነው። ልብ አድርጉ። መርጦ የሚበላ መርጦ የሚጠጣ በመረጠው ቦታ የሚኖር ስልጣንና ሀብት አብሮ የተሰጠው ሶቅራጥስ የተባለ ፈላስፋ እንደ አንድ ጊዜ በአለም ላይ እንደ ግርሳት የሚያንገበግበው እውቀት አግኝቶ ስልጣን ማጣት ነዋል። ምክንያቱም አንድን የተማረ ፕሮፌሰር ዱላ የያዘ ገበሬ እንደ ከብት ሊነዳው ይችላል። ምክንያቱም ሁለቱ አንድ ላይ አይገኙ። እውቀትና ስልጣን ብዙም ጊዜ ባይድ ናቸው። አንዱ አሳዳጅ ነው። እውቀት ያላቸው ስልጣን የላቸውም። ስልጣን ያላቸው ሰዎች ደግሞ እውቀት የላቸው እና ይሄ ንጉሱን ምን አለው? ወለከሰ አልብ ከፍስሀ። እውነት ነው፣ እኔ ደስተኛ ነኝ። የክርስቶስ ልጅ ነኝ። በመስጠሉ ድኛ አለው፣ በቁስሉ ተዋዥቻ አለው። ደሙ ፈሶልኛል፣ ስጋው ተቆርሶልኛል። የክርስቶስ ልጅ ነኝ። እውነት ነው፣ እኔ ደስተኛ ነኝ። ወለከሰ አልብ ከፍስሀ። መላከ ሰላም ሳሙኤል ተረፈ የሚባሉ የዛሬ 50 ዓመት ገደማ የነበሩ ኢትዮጵያዊ ሊቅ ነበሩ። በጣም ትልቅ ሊቅ፣ በእውነት እንደው ባለማወቅ የማዝናውቅ ትልቅ ናቸውና አንዳንድ ጽሁፎቻቸውን አይቻለሁ። እናን ስለ ደስታ ሲጽፉ ምን አሉ? ሰዎች ሲበሳጩ መጠጥ ቤት ይሄዳሉ አሉ። ለምንድን መጠጥ ቤት የሚሄዱት ደስታ ፍለጋ ነው። ደስታ ዱርዬ አይደለም፣ መጠጥ ቤት አትፈልገው ብለው ጽፈዋል እሳቸው። ጠጪዎች ታውቃላችሁ? አንድ ኬስ ይባላል። የንሳ ልጃቸው እየሰከር አስቸገራቸው ይባላል እና፣ እባክህ አትጠጣ አትስከር ብለው መክረው በግድ ከመጠጥ አለቀቁት አሉ። በኋላ በስንተኛው ቀን ጠጥቶ አንድ በቱ ከርቶት እጁ ግሩ ገርቶት እየተወላገድ እየተለፋገድ አገኙታል። ምን ነካህ አሉታል። አይ አለቃዬ ጋር ተጣልቼ ተበሳጭቼ ነው የጠጣሁት አላት። በኋላ በቃ ተወው እምጠጣውም እንግዲህ እግዚአብሔር ይፍታ ብለው በ15ኛው ቀን ደግሞ እንደው ተበላሽቶ አገኙት። ምን ሆነህ ነው አሉት። ካለቃዬ ጋር ታርቄ የደስታ ነው። እንግዲህ ሰውዬ ሲጣላም ጠጣም፣ ሲታረቅም ጠጣ። ሁለቱንም ጊዜ አበደና መጠጥ የደስታ ምንጭ ሊሆን አይችልም። ገንዘብ የደስታ ምንጭ ሊሆን አይችልም። ገንዘብ ያስቀመጣችሁ ሰዎች የበለጠ ጭንቀት ነው የሚለቅበት። እኛ የዛሬ 30 ዓመት እኮ አንድ ልብስ ገዝተን አላም ነው ብለን እኮ ሌሊት ተነስተን ሞክረን እናውቃለን። ታውቃላችሁ፣ ዛሬ ሳጥናችን ስንት ሙሉ ልብስ አስቀምጠን ትዝ ሆናል። ምክንያቱም ደስታ ያልቃል። ምምናል ደስታ አላቂቃ ነው። ክርስቶስ ላይ የተመሰረተ መልካችን ያምራል ብለው የተደሱት ሰዎች እኮ መልካቸው ተሸብሽቦ ወገባቸው ጎብጦ ጸጉራቸው ተመልጦ መልካቸው እንኳን ሌላው ቤተሰብ ይረሳቸዋል። የዛሬ 23 ዓመት ወይዘሮ ገሊት ተብለው በቁንጅና ዓለምን ያስረገዱ ሰዎች ዛሬ የት እንዳሉ አላውቅም። እንኳን እኛ ቤተሰብ ረስቷቸዋል። ውበት ያልፋል፣ ሀብት ያልፋል፣ ስልጣን ያልፋል፣ ሁሉም ነገር ያልፋል። የማያልፈው ዘላለማዊ መንግስት የእግዚአብሔር ነው። ዘላለማዊ ደስታ የክርስቶስ ነው። ከዛ በኋላ ንጉሱ እናትና ልጁን ቅድም እንደነገርኳቸው ታሪኩ ብዙ ነው፣ ሰፊ ነው። በብዙ መከራ በእውነቱ ብረት ምስማሩን እያጋለ ሰውነታቸውን በመምታት አይናቸውን፣ ጆሯቸውን፣ አፍንጫቸውን፣ መላ ሰውነታቸውን በማሰቃየት ብዙ አሰቃየ አሰቃየ እነሱ መከራውን አንድ የጥንት ባለቅኔ ሲቀኙ እንዲህ አሉ። በቅዱስ ጊዮርጊስ ቀን በመምህራኑ ያቁታል። እና ባለቅኔው ሲቀኝ ጊዮርጊስ ሰማይ ተልዳ ብሎ ጀመረ። እንግዲህ ባለቅኔዎቹ ያቁታል።

አንተ አትሸነፍ፣ እሷ እሸነፍ፣ መከራው እየተደራረበ ማለት ነው። ስለዚህ ቂርቆስና እየሉጣ በመጨረሻ ላይ በሰይፍ ታርደው ተሰውተው አገልግሎታቸውን፣ ተጋድሏቸውን ጨረሱ። ዛሬ ቂርቆስ ገነት ነው ያለው፣ እየሉጣ ገነት ነው ያለችው። የሚያርዳቸው፣ የሚያነዳቸው፣ የሚገፋቸው፣ የሚገርፋቸው፣ የሚያፋቀናጥላቸው፣ የሚያሳድዳቸው የለም። እነሱን ያሰቃየው ንጉስ እንጓገነት ሊገባ የት እንደተቀበረ እንኳን እንኳን እኛ ቤተሰቦቹ አያውቁ። የትም ወርቆ ቀረ። ከነስልጣኑ ከነወርቁ ከነብሩ ከነሹመቱ የት እንደወደቀ አይታወቅ። እነዚህ ጀግኖች ግን ረሃቡን የተቋቋሙ ስቃዩን የተቋቋሙ ችግሩን የተቋቋሙ ሰዎች ግን ዛሬ በገነት ናቸው። ምመናል እንዲ አጨብጭ ባይዟቸው በሁለት ደቂቃ ላጠቃለው ቅዱስ ያሬ ኦርቶዶክሳውያን የተዋሕዶ ሊቃውንት እንዲህ አይነት በዓላት ሲዘጋጅ በሩ ሦስት ነገር ላይ ያተኩራሉ። አንደኛ የቂርቆስ በዓል ነው ዛሬ። ሁለተኛ ይሄ ወቅት ዘመነ አስተርእዮ ይባላል። የመገለጥ ወቅት ነው። የመታየት ወቅት ነው። እግዚአብሔር ከሰማይ እየወረደበት ከድንግል የተወለደበት ስቃዩ ያበቃበት የዘመን ዘመን ለሁለት የተከፈለበት ከክርስቶስ በፊትና ከክርስቶስ በኋላ ተብሎ የሰዎች አስተሳሰብ፣ አኗኗር፣ ተስፋ የተለወጠበት ፈላስፎች ከሞት በኋላ ምን ሊቀጥል ይችላል እያሉ ዓለምን ሲያምታቱ ለነበረው ጥያቄ የማያዳግም መስ ከሞት በኋላ ህይወት፣ ከመቃብር በኋላ ትንሣኤ፣ ከዚህ ቆሻሻ ዝክንትላቅ ዓለም በኋላ አዲስ ዓለም። አዳሳተ ሰማያተ ወሀዳሳተ ምድረንስ ቸፎ ዘውስቴቶን የሀድር ጽድቅ እንደተባለው አዲስ ሰማይ አዲስ ምድር ተስፋ እናደርጋለን። አዲስ ዘመን ይመጣል። መከራው ያልፋል። ችግሮ ያልፋል። ስቀው ያልፋል። ሁሉም ነገር ክረምቴ በጋ የሌለው ክረምት ቀን የሌለው ሌሊት፣ መፍትሄ የሌለው ችግር፣ መድኃኒት የሌለው በሽታ የለም። ማንን ከያዙ? ጮክ ብላችሁ ንገሩን። ማንን ከያዙ? ማንን ከያዙ? ለክረምቱ ምን አለው? በጋ። ለቀኑ ምን አለው? ለሌሊቱ ምን አለው? ሌሊት ለችግራችን ምን አለው? መፍትሔ። ለበሽታችን ምን አለው? መድኃኒት። የዚ ሁሉ ስልጣን ያለው በማን እጅ ነው? በክርስቶስ እጅ ነው። ምእመናን፣ ክርስቶስ ገበሬ ነው። እርሻው ቤተ ክርስቲያን ናት። አዝመራዎቹ እኛ ነን። ክርስቶስ ሐኪምም መድኃኒትም ነው። ሐኪም ቤቷ ቤተ ክርስቲያን ናት። በሽተኞቹ እኛ ነን። ክርስቶስ ነጋዴ ነው። ንግድ ቤቱ ቤተ ክርስቲያን ናት። ወረቶቹ፣ ትርፎቹ በቁስሩ በችንካቱ ያተረፈን እኛ ነን።